ብሩክ ትናንት በወንድሙ ሰርግ ከትናንት ወዲያ በወንድሙ ሰርግ ላይ ከሴት ጋር ሲጨፍር ነበረ ማለት ነውና፣ ትናንት የሚ ጉርሻ ጎረሰች ብለክ እሬ ካምቢያር ስትል ነበረ ማለት ነው። አንተ ለምን ከሴት ጋር ጨፈርክ እ የራሷን አታውቅ የሰው ጉድ ፍ ታወጣለች አለ ያገር ሰው ሲተርት። ሰላም ሰላም፣ ውድ የማርታ ዩ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? አይ እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ በጣም ደህና ነኝ፣ እግዚአብሔር ይመስገን። በጠዋት መጣሁት ዛሬ ማለት ነው። ይሄ ብሩክ የሚባል ሰው አናዶኝ ትናንት። ኦኬ የወንድሙ ሰርግ ጊዜ ባልሳዛት ሚዜ ነበረ ብሩክ ማለት ነው። ሚዜ ነበረ እና ሚዜ ነው። ሚዜ ነው እና ሚዜ የሆነበት ችግር የለውም። ሚዜ ነው፣ ያው የወንድሙ ሰርግ ስለሆነ ሚዜ የሆነ ማለት ነው። ነገር ግን ሚዜ ስለሆነም አይደለም ያናደደኝ፣ ከሴት ጋርም ስለጨፈረም አይደለም ያናደደኝ ማለት ነው። ትናንት አይሜን እንዴት ወንድ ያጉርስሻል፣ ብቻ አንድ ጉርሻ ለጉረሰችው እንደዛ እየለመነችው እንደዛ እንደዛ እንደዛ እየለመነችው እንትን ብላ እንደዛ እየለመነችው ሰድቧት በጣም ጮሆባት ተቆጥቷት ነው ሄደው ማለት ነው። ያንተ እሷ አንተ ቅቤ እየቀባሃት ነው አንተ እንደዚህ ከሴት ጋራ ስንት ሰዓት ሙሉ ስጨፍር የነበረ ማለት ነው በእንደዛ ከሄደ ይሄም ያናድዳል ማለት ነው ማለት ነው። ይሄ ራሱ ያደረግከው ነገር ያንተ ያናድዳል። አንተ እሷ እያስረዳችክ ነው አለ እኔ አላቆም ልጁን መቶ ሰርግ እናንተ ሰርግ ላይ መቶ አጎረሰኝ። ያ ሰርግ ደግሞ የእናንተ ሰርግ ነው። እኔ አላቃቸው የናንተ ፋሚሊ ነው የሚመጣው። ለዛ የእናንተ ቤተሰብ ነው ያጎረሰኝ አንተ ታቋለ ካ አላቆ ስልኩን ተቀበለሻል። ሌላ ግን ሁሉ አላችሁ ሌላ የሌላ ያ ያሌለ ነገር ጎልጎለክ ነገር ጎልጉለክ ማለት ነው። ብሩክ አንተ የወንድም ደስታ ጊዜ ሆነ ደስታ ማጣጣም ሲገባ እሷን ነው እሷን ይህን በዚህ ብትናገር ምን ልትል ነው? ለምን ጨፈርክ ብትል ሰርግ አደለ ወይ? የወንድሜ ደስታ አለ ሚዜ አደለ ወይን ምትላት። ከዚህ ውጪ መልስ የለክም። እሷም የወንድም ሰርግ አደለ ወይ ወንድም ሰርግ ደግሞ የእናንተ ፋሚሊ ናቸው ተብሎ ነው የነገረች ያለው። እንደዛ እንኳን ብላ አንተ ጀስት እቺ ልጅ ነፃነቷን እየነፈጋት አደለ? እንደ አንተ ባልከው መንገድ ነው እንደሚሆነው። እንደዚህ ከሆነማ መቼም እናንተ አንድ ላይ አትሆኑ። አረተ፣ ይቅርብሽ ተይዋት። ለምኙ ሳይ ሃይ ሚሻ እንዴ፣ ምን ነው? አዎ ጥሩ አስተሳሰብ ሊኖር ይችላል፣ ለዚህ ክብር ሊኖር ይችላል። ነገር ግን አንቺ በምትፈልጊው መንገድ ነፃነትሽን እየነፈገ እሱ ባለው መንገድ ወንዳይሽ እሱ አይጉርስሽ ማለት ይሄ እያሰረሽ ነው። ነገ ሲያገባ ሊደበድበሽ ነው ማለት ነው። ካሁን እንደዚህ የተቆጣጠረ እንዴ፣ ምን ማለት ነው? አንተ ከሴት ጋር እየጨፈርካን ነበር እንዴ? ስንሳሙሉ ወዩ ላላላ ያልክ እኔ በዚህ ማለት ችግር የለብኛ የወንድምህ ደስታ ነው፣ አያም ሃፒ ደስተኛ ሆነት ነው። ከምንም በላይ የወንድምን አለም እንደማየት ደስ የሚያሰኝ ነገር የለም። ደስታ ነው ግን እሱ አይደለም። አንተ ትናንት በተናገርከብን መንገድ ይህም ራሱ እንደዛ ከሆነ ይሄ ያናድዳል ማለት ነው። አንተ ያደረግከው ነገር ሀይሚ ላይ እሷ ይሄን ብታይ፣ እሷ አላየችው ወይ ፎከስ ብላ አላየችው። አየች ደስታ ነው ሚዜ ነው ብላ ዝም አለች። ለምን እንትን ደስታክ ነው፣ ብላ ማለት ነው። በቃ የወንድሙ ሰርግ ነው። ግን እሷ ሃይሚ ለዛም ከአንተ ትብሳለች። አንድ ነገር ከያዘች ታውቃታለች። ምክንያት ብትፈልግ በእንደዚህ ምናምን ብላ ታስባለች። ግን እሷ ያሰበችበት መንገድ ሌላ፣ አንተ ያሰብክበት መንገድ ሌላ። እሷ ጀስት ሚዜ ነው፣ ሰርግ ነው። ከሚዜ ሲኮን ከሚዜ ጋር አንድ ብዙ ጊዜ ሰዎች፣ ልጆች፣ ፍቅረኛ ማቾች ሚዜ ሲሆኑ አይወዱም። ይጠባበሳሉ ምናምን ስለሚባል ማለት ነው። ፈቅዳ እራሱ ሚዜ ስላደረገችው እድለኛ ነህ። ያው የወንድምክ ሰርግ ፋሚሊ ስለሆነ ነው። ያን አስባ ሚዜ ሆንክ ሲጀመር፣ ገባህ አይደለ? ኦኬ ያው ለምን እሷ ሚዜ አልሆነችም ላልኮ የቅርብ ጓደኛ በሴቷ በኩል ስለሚሆን አይሆንም፣ ልክ ነክ። አንተ ደግሞ ወንድምክ ስለሆነ ነገር ግን ያ ማድረግ ተገቢ አይደለም አንተ እሷ የተናገርካት ነገር ትናንት በተናገርካት መንገድ በጣም ተገቢ ዋጋ ያስከፍልካል ብሩኬ አንተ ላይ ግን ትናንት እንደዚህ እየጨፈር ወይ ላላላ ወገብ እስከሚንቀጠቀጥ ከሴት ጋር ሲጨፈር እሷ ምንም ተሰምቷት ዝምን ያለችው ጀስት ደስታ ነው የወንድሙ ሰርግ ነው ሰርግ እስከሆነ ድረስ ደግሞ መጨፈር መዝናናት መጎራረስ ያለ ነገር ነው አንተ ግን በቅናት እንዴት እንዴት እንዴት እንዴት እንዴት እንደዚህ ታደርጋለሽ? እንዴት ያጎርስሻል? ያጎረሰውን እጅ ነበር መስበር ምናምን ብለ ያዙን ከረምቡኝ ትላለህ። የአንተስ የአንተስ በላቸው አንተስ ጨፍርስ አራሃይ ይሄን ቪዲዮ ይሄና በደንብ ተቆጩ። በዚህ ምክንያት አርግተሽ ይጅበት አይንሻ አትፍሩ እንዴ እንደዚያ እየለመነች ብሩጌተው በቀ ይቅርታ፣ በእናት ዛሬ እንኳን አንጣላ ብለ ረግጠካትሄድ እንዴ ስህታትን ይሰራከው የእውነት ብሩክ ማለት ነው። እና፣ ይቅርታ አድግቼልሻለሁ እንኳን ያልካት ተገቢ ያልሆነ መንገድ ነው። ይቅርታ ያልካት ማለት ነው፣ በሚያስጠላ ሞድ ማለት ነው። ቡሩኬን ሳቆ እንደዚህ አይነት ልጅ አልነበር የምትመስለኝ። ብዙ ጊዜ እኔ ለአንተ ነበር ሃይሚ እያቃጠለችው ነው ምናምን ስሎ ይቅርታ በይኝ፣ ሃይሚ ይቅር በይኝ። እሱ ለካ እንዲህ በጣም ከባድ ነው እና ኤኒዌይስ ትናንት በወንድም ከትናንት ወዲያ ውርለት ነው ሲጫፈር የነበረው። እና ያው ቪዲዮ ፊት ለፊት ለመጀመሪያ ላይ አርግ ይችላችኋሉ እያያችሁ ላይክም ሰብስክራይብም ሼርም ማድረጋችሁን እንዳትረሱ እለዋለሁ። እያንዳንዳችን ነገር እላያችን ላይ ሲደርስ ነው የሚያምን ስሜቱን የምናውቀው ማለት ነው። አሚ ወረዲ ወይ ይሄን ነገር አንስታ ድጋሚ ሊጣሉ ይችላሉ። አይዶን ነው አናቀ